ሰበር ድል ዜና መጋቢት 15 2017 የተከበረው ህዝባችን ከተወደደው የፋኖ ሰራዊት መላው የትግሉ ቤተሰብ በሙሉ ከመጋቢት 10 2017 ዓመተ ምህረት ጀምሮ የሁሉም አማራ ግዛት የታወጀው ዘመቻ አንድነት አምስተኛ ቀኑ ላይ ደርሷል። በዘመቻ አንድነት በጠላት የአብይ አህመድ አገዛዝ በላይ በጀግናው ሰራዊት ከፍተኛ ሰብአዊና ቁሳዊ ጉዳት አድርሰን ነፃ መሬት እየተቆጣጠር መሆኑን የሚያሳይ የሚዳስስ ሀቅ ነው። ከወታደራዊ ድሎች በላይ በሴረኞች ትርክት የውስጥ የአማራ ህዝብ አንድነት የፋኖ አንድነት እንዲላላ አብክረው ሲሰሩ የቆዩ የህዝባችን ጠላት ትርክታቸው በቀናት ልዩነት ተንኮታኩቶ አንድነት የማይቀለብሰው የከፍታ ማማ ላይ እንዲደርስ መሆኑ የዘመቻ አንድነት ትሩፋት ነው። በዘመቻ አንድነት የተደራጀው የአራት ኪሎ የግብ የአማራ ትግል በሌላ ሶስተኛ ወገን ያውም በግለሰብ እንዲመራ መሰረተ ቢስ ትርክት አሰራጅቷል። የአማራ ፋኖ ትግል በቁርጠኝነት አስተዋይ ልጆቹ ተ ተጸንሶ የተወልዶ አድጎ በምስራቅ አፍሪካ አዲስ የስበታ አቅም የተፈጠረ ትግል መሆኑን ለወገናችን አረጋግጠናል። ስለሆነም የአማራ ፋኖ ትግል ትላንትና የዛሬ በምታውቁት ልጆቹ ፊት አውራሪነት የሚመራ እንጂ ለማንኛውም ተራ ፍላጎት የሕዝባችን ጥቅምና ደህንነት አከራይተን የምንቅበዘበት ከንቶዎች ሳንሆን በቅቆ ንጋት በስር እይታ በቆራጥነት እየታገን ቆይተናል ነገም እንቀጥላለን። አሸንፌ ጨርሻለሁ፣ የቀረኝ መለቃቀም ነው ብሎ በአደባባይ ካወጀ አስራ ዘጠኝ ወራት ያለፈ ቢሆንም ህዝብን ታግሎ ያሸነፈ አምባገነን ወንጀለኛ ታይቶ አይታወቅም። በፍጹም ጀግንነት እያፈራረስ ነው እንገኛለን። ቅጥፈትና ማጭበርበር ስሪቱ የሆነው ፋሽስቱ አገዛዝ የቅጥፈት አንደበቱ የሚዘጋው ሲገረሰስ ነው እና እስከ ዕለተ ከአወናባጅ ቅጥፈቱ ተቆጥበን ከመቼውም ጊዜ በላይ በአንድነት ቁመን እንድንታገል ጥሪ እናስተላልፋለን። አንድነት ኃይል ነው። አርበኛ ሀብቴ ወልደነኝ የአማራ ፋኖ አንድነት በጎንደር ዋና ሰብሳቢ። ስድስተኛ ቀኑን በያዘው ዘመቻ በአንድነት አማራ ፋኖ በጎጃም ሶስተኛ ጎጃም አውገው ምድር ክፍለ ታሪካዊ ድምሰሳ አደረገ። የአፋጎ ጎጃም አገው ምድር ክፍለ ጦር ዛሬ አቸፈር ምድር ላይ ታሪክ ሰርቷል። ከንጋቱ 12 ሰዓት እስከ 4 ሰዓት ድረስ በቆየው ከፍተኛ አውደ ውጊያ መንትዮቹ የብትወደድ አያሌው መኮንን ብርጌድ የአቤ ጉበኛ ብርጌድ በጥምር ጠላትን ዶር አመድ እያደረጉ ሲሆን ክፍለ ጦሩ ለሁለት ብርጌድ በክፍለ ጦሩ አመራሮች ወታደራዊ ፖለቲካዊ ስልጠና ሲሰጥ ከሰነበተ በኋላ በዛሬው ዕለት ሊበን ከተማ በመቆጣጠር ጠላት ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ አድርሷል። በዚህም አንደኛ 46 በላይ የጠላት ኃይል የተሰኘ ሲሆን ሁለተኛ 29 የቆሰለ ሶስተኛ 24 ክላሽ የማረከ አራተኛ ሁለት ፓትሮል የተቃጠለ ሁለት ሞተር የተቃጠለ ሁለት ኮምፒውተር የባንዳው መገልገያ የነበረ የተማረከ ሲሆን ይህ ኃይል ሽፋን ለመስጠት ከህዝብ ከህዝብ የተነሳ ኃይን አሹዳ ላይ ፈንጅ በመጥመድ ጉዳት የደረሰ ሲሆን አንድ ይዙ 23 ከጥቅሞች ሆነ አንድ ፓትሮን የነደደ ሲሆን ለጊዜው ማዕረጉ ያልታወቀ በአጀባ የነበረው አመራር ከነ ፓትሮኑ የተደመሰሰ ሲሆን አስራ አንድ የጠላት ኃይል ወደ ላይኛው የተሸኙ አስር ቁስለኛ ሆነዋል። ከጭንባ ያለው ጠላት ወደ ሊበን ሲንቀሳቀስ ሲጀምር የባህር ዳር ብርጌት ጊዮን ሻለቃ በድሽቃ ጭንባ ላይ ያለው የጠላት ካምፕ የደበደበ ሲሆን አንድ ፓትሮን ከጥቅሞች ሆኗል። የአማራ ፋኖ በጎጃም በዘመቻ አንድነት ስድስተኛ ቀን ውሎ መጋቢት 15/2017 ዓመተ ምህረት አውደውጊያ አምስተኛ አንደኛ ክፍለ ጦር መራዊ ከተማ የሚገኘው ቻይና ካምፕ ደበደበ። በኮሎኔል ታደሰ ሙሉነህ ብርጌድ በጠዋቱ መራዊ ከተማ የሚገኘው ቻይና ካምፕ በመደብደብ የአሸባሪ ኃይል መደምሰስ ችሏል። ከ13 በላይ የሞተና ከ20 በላይ ቁስለኛ አድርጓል። ይህ ካምፕ ሲደበደብ መግቢያው መውጫ ያጣው ጠላት ከጭን በኃይል ለመጨመር ቢሞክርም ባህር ዳር ብርጌድ ደፈጣ በመያዝ ሲለበልበው አርፍዷል። በዚህ ምክንያት ጠላት እንዳይቀናጭ ኃይል በማብዛት ሞት እና ቁስለኛ ማድረግ ተችሏል። ራስ ቢትወደድ መንገሻት ከማምስተኛ ክፍለ ጦር ረገመው ወዳውድ ብርጌድ ብር ከአዳማ ከተማ አስለቀቀ። ጠላት ኳሪት ገብረ ማርያም ከተማን ለመያዝ ቢሟጥጥም በጀግኖች ገረመው ወንዳውድ አስደናቂ የውጊያ ጥበብ ሳይካለ ቀርቶ ፈርጥጦ ተደምስሷል። በዚህ ትንቅጥንቅ ውስጥ ጠላት እርስ በርስ ተጣልቶ እንደነበር የውስጥ አርበኞች አድርሰውናል። ገበዘ ማርያም መግባት አለብን፣ የለም ጨርሱናል፣ መግባት የለብንም በሚል ተጣልተው የነበረ ቢሆንም የጠላት የጠላት እርስ በርስ ተጣልቶ እንደነበር የውስጥ አርበኞች አድርሰውናል። ገብረ ማርያም መግባት አለብን የለብንም፣ ይጨርሰናል፣ መግባት የለብንም በሚል ተጣልተው የነበረ ቢሆንም የጠላትን ጉልበት አስፈራርቶ አስጨንቆ እየተመለሰ አረጋግጠዋል።